የባቄላ ፉል ነው እየለች የመጣሁት። ዛሬ ደግሞ የሚጣፍጥ ባቄላ እንግዲህ ይህንን ይመስላል። በዚህ አይነት ሁኔታ ሰርቸዋለሁም። አሁን እዚህ ጋር መጀመሪያም ቃሪያ በፊት ማርጌላ አሁን ቃሪያ ጣልጣል ከላይ ከወጣ በኋላ ቃሪያውን ቆረጥ ቆረጥ አድርጌ ጣል ጣል አድርጌበታለሁኝ። እዚህ ጋር መባያው አለ። አሁን እዚህ ጋር እንደምታዩት እንደዚህ አድርጋችሁ ዋው! ነው መመገብ ነው፣ እየተመገብን ነው ማለት ነው። እንግዲህ ይህንን ይመስላል። ከወደዳቸዋት ላይክ፣ ሼር፣ ሰብስክራይብ የደውሎ ምልክቷን ኦን በማድረግ ብርታት እያረጋችሁ አሳድጉልኝ እላለሁ። ቀጣይ ወደ እንዴት እንደሰራሁት የባቄላ ፉሉን ቀጣይ ወስዳችኋለሁ፣ ወደዛ ማለት ነው። ሆት እንደሚታወት የሚጥም ነው። በዚህ አይነት መንገድ እየበላን ነው እላችኋለሁ። እና ወደዛ ወደ ዋናው ወስዳችኋለሁ ቤተሰብ እና በጣም ሸር ማድረግም ተባበሩ፣ ሰብስክራይብ አድርጉኝ ፕሊዝ ስላችኋለሁም እና ቀጣይ ወደዚያኛው ቪዲዮ ወስዳችኋለሁም። ለ24 ሰዓት ያህል ዝብስፍ ያስቀመጥኩት ነው። እንደምታውቁት እንትን ባቄላው ተዘብስፏል። ድርሷል። በዚህ መንገድ ይህንን ሆን ቼንጅ ያደረግና አጥበውና በማጠፊፊያ ላይ ያጠነፋለሁኝ። ከዛም በኋላ ብረድስትን ጣርኩኝ ወደ ብረድስቱ ጋዙ ላይ የጣርኩት ብረድስት ላይ ቀቅለዋለሁኝ። ይህን ባቄላ ማለት ነው። እንደዚህ ቀብየዋለሁ። ፉሉን ለመስራት እዚህ ጋ መጥበሻዬን ጋዙ ለኩሼ አግያለሁኝ። ከዛም ሸንኩርቱን የከተፍኩትን ሽንኩርት ጨመርኩኝ። እዚህ ላይ በዚህ አይነት መንገድ ሽንኩርቱን አቁላላለሁ። አሁን ይሄ ሽንኩርቱ አጋም ከለር እየመሰለ ነው እየበሰለ ስለሆነ ወደ አጋም አይነት ተቀይሯል ማለት ነው። እንግዲህ ሽንኩርቱን እሳቱን ቀስ አድርጌ ነው መጥበሻው በጣም እሳት አይችልም እና በትንሹ አድርጌዋለሁኝ። ይሁን ግን እያረረብኝ ነው ሽንኩርቱ እና በጣም በትንሹ ነው። ቲማቲምን ጨመርኩኝ። አሁን ቲማቲም ሽንኩርቱ ላይ ቲማቲምን ጨመርኩኝ። ከተፈርድ ሁለት ቲማቲም ጨምሬያለሁ እና በጣም እየሳረረብኝ ይሄ መጥበሻ ቆንጆ ነገር የሆነ እሳት በጣም ሬችርም ና ለዛውም በጣም ነው የቀነስኩት። በዚህ አይነት መንገድ እንግዲህ እያቆላላሁት ነው። ቤተሰቦቼ እንግዲህ ይህንን ይመስላል። ሽንኩርትና ቲማቲም ውዳቸዋለሁኝ። አሁን አየችሁት። በርበሬም ትንሽ ጣል አድርጌበታለሁ፣ ሳይበዛ በርበሬ ለመልኩም ትንሽ ምርድም ጨምሬያለሁኝ። እና ይሄ ባቄላው እንግዲህ የተቀቀለው ባቄላ ማለት ነው። ባቄላው በዚህ አይነት መንገድ። እንትን አድርገዋለሁ፣ ትንሽ ደቀቅ። እዚህ ጋ ደግሞ የስጎ ቀጣሉን ደቀቅ ደቀቅ አርጌ እሱንም ጣልጣላ ረኩበት። ይህም አሪፍ አድርገዋል። እያረረ ነው፣ ሽንኩርት እያረረ ነው። ማረር በስማም፣ በጣም እንትን የሚለኝ እንዳርብኝ አልፈልግም። እና እዚህ ጋ እንትን ጨመርኩኝ። ያው ግን የካሜራው ጉዳይ ነው። በጣም እንትን ማላላደ ነጭ ሽንኩርቴን ጨመርኩኝ። በደቃቁ ከትፌ ነጭ ሽንኩርቴን ጨምራለሁ። እዚ ጋር ግን በስመአብ በጣም እንትን ያለ ነው የሚመስለው። ብቻ እንትን ነው። አንዳንዴ የካሜራው ካላሪ ቀይረዋል እንጂ አላረረምላቸዋለሁኝ። እዚህ ጋር ባቄ ላይ የተቀቀለውን ጨመርኩኝ እንደምታወት እዚ ግን እዚህ ገም ላይ በማማሰያው ትንሽ ባቄ ላውን ደቀቅ እንትን እንድል ማለት ነው። ወደታች እንደዚህ በማማሰያው አደቀዋለሁኝ እንደመጡ ደመጠረገዋለሁ እና በዚህ አይነት መንገድ እያማሰልኩ እንትን አድርገዋለሁኝ ማለት ነው። ይህ ትልልቁን እንትን የሆነውን ባቄላ በዚህ አይነት መንገድ እንደዚህ እየረኩት ነው ውዶች። እንግዲህ ወደ መጠናቀቁ ላይ ነው። የበሰለ ነው ማለት ነው። ባቄላው የበሰለ ስለሆነ ማለት የተቀቀለ ስለሆነ እንደዚህ አድርጎ ብቻ ከቅመምትን ጋር ማዋሃድ ነው እላችኋለሁ። እንግዲህ እንደዚህ በማንካ አሁኑ ባቄላው ወደ ላይ ስላፈጠጣን ደቀቅ ለማድረግ በማንኪያው እንደፍላጎታቸው አለማረቀቅ ያልፈለገ እንደዚሁ አለማረቀቅ ይቻላል። እና ይህን እንደዚህ አድርጊዋለሁ። በዚህ መንገድ እይትን ተከተከና ውላቸዋለሁት። ስማ እንዴት እንደሚያምር የሚያምረ ትክትክ እያለ የቱንፋለቱ። አሁን ቃሪያ ጣልጣል አደረኩኝ። ቃሪያውን ላወጣው ነው። ቃሪን አውጥቼ ማለት ቃሪን ጠልጠል አረኩኝ። ከዚ ቀጥሎ ተጠናቀቀ ማለት ነው። ጨውን ጨምር ያለሁኝ በመጠኑ ማለት ነው። ምትንም ትንሽ ፊልፍለሳትም ጨምር ያለሁኝ። ነቅመም ጨምርብታለሁኝ።